አመሰግናለሁ ደስሽ እንግዲህ እጅግ በጣም ትግስትና ህልውናን ጭምር የሚፈታተን ችግር በተባበረ ክንድ በተግባርም በቃልም እየደረሰብን ታሪክ የማይረሳው ከታሪክ ማህደር የማይፋቅ መስዋዕትነትን ሁሉ እየከፈልን እንደ ጠቅላይ ግዛት ህዝብ የአባትነትና የትልፍነት ሚናችንን ለመወጣት ነገሮችን ፍፁም በተረጋጋ መልኩ ለማየት ጥረናል። አሁንም እየጣርን ነው። እየደረሰብንና እየደረሰብን ያለው በደል መራራና ከባድ ቢሆንም ከመከራ እንድናወጣው አንጋጦ የሚመለከተንና በተስፋ የሚጠብቀን ህዝብ ላለማሳዝን ስንል የቀኝም የግራም ጎናችንን እየተወጋን ወደ አላማችን በጥሩ ሁኔታ እየገሰገስን ነው የምንገኘው እኛ ጠቅላይ ግዛት ህዝብ ትግል መራራ መሆኑን ለራሳችንም ደግመን ደጋግመን እየነገርን ሀዘንና ስቃያችን እንደ ቤንዚን በመጠቀም ቀኝም ግራም ጎናችንን ከጥላት እየጠበቅን እየገሰገስን እንገኛለን ብዙ ብዙ የሚባሉ እውነቶች ነበሩን አሉንም። ነገር ግን ያው ለትግሉና ለህዝቡ ስለማይጠቅሙ ብቻ ሳይሆን የህዝቡንና የታጋዩንም ተስፋ ስለሚያጨልሙ ጭምር ዝም እያልን አልፈናቸዋል። ይህን የምናደርገው ለሚደሙ እና ለሚያደሙን አካሎች አዝነን ሳይሆን በህልውና ትግሉ እጥፍ ድርብ ግፍና መከራ እየከፈለ ያለ ህዝብ ጧት ጧት ስለ ትግሉ እድገት ሊነገረው ሲገባ ሌላ የሚያደማ የቃላት መልስ መስጠቱ ለህዝቡ ሞራል አለመጨነቅ መሆኑን ስለተረዳን እኛው እየተወጋን እየተወገርን ቢሆን እንችላለው በሚል እሳቤ ነው። በዚህ እሳቤያችን ያው ብዙ የደምንባ ወደ ውስጥ አንብተናል። ኃላፊነት የጎደላቸው የአደባባይ ንግግሮችን ወጦ መናገር በጣም ቀላል ነበር። የአምስት ደቂቃ ንግግር አድርጎ የሚዲያ ሽፋን ማግኘት ይቻል ነበር። ነገር ግን ጥቅሙን ጥቅሙ ስንል ጥቅሙ የሚጠቅመው ጠላትን ነው። ለህዝቡ ክብርም አይመጠንም። ለህዝቡ ነጻነት አመጣለሁ ብሎ ከወጣ አካልም አይጠበቅም። ለዚህ ህዝብ ችግር መፍጠር ከህዝቡ ጋር ብቻ ሳይሆን ከፈጣሪ ጋርም ጭምር መቃረና መጣላት ነው ብለን ስለምናምን ዝምታን መርጠን ቆይተናል ማለት ነው። ስለሆነም ችግር ባንፈታ እንኳን ችግር አንፈጥርም በሚል የተከፈሉ የሚታወቁና የማይታወቁ ዋጋዎችን ከፍለናል። አሁንም እየከፈልን ነው የምንገኘው እና የተወሰኑ ቡድኖችና ግለሰቦች በሚፈጥሩት ማደናገር ህዝቡና ታጋዩ ላለፉት ጊዜያት ሲደናገር መቆየቱ ይታወቃል። አደናግረውታል። ዳሩ ግን ውሸት ሲውል ሲያድር መጋለጡ ስለማይቀር አሁን ላይ ታጋዩም ህዝቡም እውነቱን እያወቀ ይገኛል። ማንም ይህን ቃል ምልልስ የሚሰማ ታጋይ መሆነ ህዝብ በሚታዘበው እኛ አንድም ቀን የኛ ልክ ነው የነገሌ ስህተት ነው በዚህ ግቡ በዚህ ውጡ ብለን ቀስቅሰን አደናግረን አናውቅም። ሁልጊዜም የምንለው እኛ ምንድን ነው እውነተኛ መስመር የትኛው ነው የሚለውን መርምሩ፣ ባላማችሁ ጽኑ እያልን ነው የምንመክረው። ባልነው መሰረትም በንጹህ አእምሯቸው የመረመሩ ታጋዮች አሁን ላይ ወደ አማራ ፋኖ ጎንደር ጠቅላይ ግዛት በከፍተኛ ሁኔታ እየጎረፉ ነው የሚገኙት። እኛ አሁንም እነ እንትና አመጡ እነ እንትና አቀሩ የሚል ዝርዝር ጉዳይ ውስጥ አንገባም። ለህዝብም የምናበስረው የመጨረሻውን የአንድ ወጣት አደረጃጀትና የትግል ዜና ብቻ ነው የሚሆነው ማለት ነው። በጥቅሉ ግን መሬት ላይ ነገሮች እየጠሩ እውነተኞች በእውነተኛው መስመር እየገቡ ክራይዙም በአረበኞች ደም የተገነባ ውድ ተቋም የሆነ ከዕለት ዕለት እየነጠረ ነው የሚገኘው። ሌላው በሰሞናዊ ጉዳይ እንግዲህ በሰፊ ሁኔታ ሲነሳ የነበረው ምንድን ነው? ከብስቅና ጋር በተያያዘ የስም ማጥፋትና የከፈልነውን መስዋዕትነት እስከ መካድ የደረሰ ንግግርና መግለጫ ሲሰጥ ሰምተን ፈገግ ብለንም አልፈነዋልኝ እንደ ጠቅላይ ዕዝ ማለት ነው። እንግዲህ እኛን አሁን በዚህ ስም የሚከሱን ከጎንደር ጠቅላይ ግዛት ውስጥም ውጭም ያሉ ግለሰቦች የፋኖነት ሀሁ ያስቆጠሯቸው እነ አርበኛ ደረጀ በላይ በላይና መሰል አመራሮች ለሆኑ ማንም የሚያውቀው ካቅ ነው። ተማሪ ከመምህሩ ቢልቅ ቢዘምን የሚጠበቅ ነው ከመምህሩ የሚያስተምረው ለዛ ስለሆነ ማለት ነው። ተፈጥሯዊም ነው ጥሩም ነው። ምንም ብታወቅ ብትዘምን፣ ግን ሀሁ ያስቆጠረህን መምህር መልሼ ሀሁ ላስቆጠረህ አትለውም አይባልም፣ ምናልባት ሌላ ፊደል ካልሆነ በስተቀር ማለት ነው። የፋኖነት መምሮችን በፋኖ መክሰስን ተመሳሳይ ነው በእኛ እይታ፣ ወይም ደግሞ ፋኖነት ተቀይሮ ካልሆነ በስተቀር ማለት ነው። ስለዚህ የተወለዱበትን ቀበሌ ህዝብ ሰሶ ማወያየት የማይችሉ ግለሰቦች በቲፎዞ እና በአሸሸ ገዳሜ አርበኛ ስለተባሉ የሚወጣጠሩ ከሆነ የጤና እክል ነውና ሕክምና ታክመው ሲድኑ በሚኖራቸው አቋም ቢመዘኑ መልካም ነው ባይነንኛ ማለት ነው። ሁሌም እንደምንለው ወደ ፋኖነት የተቀላቀሉ ኃይሎች ከተለያየ አቅጣጫ የመጡ ናቸው። የመከላከያ ኃይል የነበራለ፣ ልዩ ኃይል የነበራለ፣ በተለያየ ምክንያት ሸፍቶ የነበራለ፣ የመንግስት ሰራተኛ የነበራለ፣ በፊት በወጣትነት ጀምሮ ፋኖ የነበረ ወዘት አለ፣ ብዙ በዚህ ትግል ውስጥ በፋኖነት ተጠምቆ የሚገኘው ሀይል ማለት ነው። እነዚህ ሁሉ ተባብረው ተግባብተው ነው እየታገሉ የሚገኙት። ነገር ግን አሁንም የሽፍትነት ባህሪ የሚያጠቃቸው አንድ እንሁን እንደራጅ፣ ድርጅት ይኖረን ስትላቸው አይ በየሰፈር ካልሆነ የሚሉ ከትግሉ የሸፈቱ ግለሰቦች አሉ። እነዚህ ግለሰቦች የጠቅላይ ግዛት ህዙን ፋኖነት ጥያቄ የምልክሱት ቢቀጡት ወይም ደግሞ ቢያጠለሹት ሚዛኑን ለአድማጭ እና ለተመልካች ነው። ምን ሌላው ድሮ ድሮ ማለት ነው ህዋት የአማራን ህዝብ መምታት ሲፈልግ ምንድን ነው የሚለው የነበረ አንድ የግንቦት ሰባት ነው ይላል፣ ሌላ ጊዜ ቅንጅት ነው ይላል፣ ሌላ ጊዜ የድሮ ስርዓት ናፋቂ ምናምን የሚል ታፔላ በመስጠት ነው የሚመተው የነበረ እና አሁንም ህዋትና ግልገሎቹ ያደረጉት እሱን ነው በግልጽ በአደባባይ ጠላት ብሎ የፈረጀህ እና እየመጣህ ያለ ኃይል ይህን ቢ የሚገርም አይደለም። ለምን አጭር የመምቻ ዘዴ ነው፣ ጠላት ብሎ የፈረጀው ኃይል ማለት ነው። አጭር የመምቻ ዘዴ ነው ብሎ ካሰበ ሁሉንም ነገር ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ቀደም ሲል አፋሕድን ኢትዮጵያኒስት ነው፣ ስራ ሃይማኖት ነው፣ የድሯር ስብስብ ነው፣ ወደ ስረፈ እያለ ሲከስ የነበረ ኃይል ዋጋ ያስከፍለን ማፍረስ በይችልም እንኳን ማለት ነው፣ ሲከስ የነበረ ኃይል አሁን ደግሞ የመጨረሻና ከፍተኛ ያሉትን የስም ማጥፋት ዘመቻ ከብልጽግና ጋር ይሰራሉ፣ ሚሊሻ ናቸው ምናምን የሚል ጫጫታ መጀመራቸው ብዙም የሚገርም አይደለም። ሕወሓት የእኛን አደረጃጀት አይወደውም ይታወቃልኝ። ለምንድነው የማይወደው? የእኛ አደረጃጀት በአማራ አስመርቶች አይደራደርም። የአማራን ህዝብ ጥቅም ለአማራ ህዝብ ታሪካዊ ጠላት ለሆነው ለሕወሓት አሳልፎ አይሰጥም። ስለዚህ ለአጋሮቹና ለአሽከሮቹ ስልታዊ ድጋፍ በማድረግ በእኛ ላይ በቃላትም በተግባርም ያዘምታል። እየሆነ ያለው እሱ ነው። ትሬዋ ትሬዋ ከላይ ቀደም ብዬ የገለጽኩት ነው። በጥቅሉ ግን እኛ እንደ ጠቅላይ ግዛት ዕዝ በጥሩ ቁማና ላይ ነው የምንገኘው። ተስሽ አመሰግናለሁ። አርበኛ ኪሩቤል እንግዲህ እንደ አጠቃላይ የምታስተላልፈው ለአጠቃላይ፣ ለአማራ ህዝብ፣ ለጥሩ ደጋፊዎች፣ ለእውነተኛ ታጋዮች የምታስተላልፈው መልዕክት ካለ አስተላልፈህ እንሰነባበት። መልካም እንግዲህ፣ በጫጫታ ብዛት ያው የህዝብ ጥቅም አይሸጥም። ይሄን ደግመን ደጋግመን በሌሎች እድሎችም ተናግረናዋል። እውነቱን እያወቃችሁ ፀጥ ለሚል ጫጫታ ማለት ነው። ጫጫታውን ፈርታችሁ ጥግ ይዛችሁ ውስጥ ውስጡን ግን ልክ እኮ ናችሁ እያላችሁ የምታንሽቋሽቁ የተወሰናችሁ ብዙ ነው፣ የተወሰነ ማለትም አልችልም ብዙ ሰዎች አላችሁ፣ እና እናንተ ሰዎች እውነትን ተጋፈጡት ማለት ፈልጋለሁ። የእነዚህ ሰዎች ዝም ማለትም ለትግሉ መራዘም እና መስመር መሳት የራሱን አስተዋጽኦ ስላደረገ እውነትን ቢደፍሩ ቢጋፈጡት መልካም ነው። በፍርሀት ተከበ ከህዝብ ጥቅም በተቃራኒ አይቆምም። ከዛ ውጪ ግን አምነውበት የሚያደርጉ ካሉ ደግሞ አምናችሁበት የሚያደርጉ ግለሰቦችን ያው በርቱ፣ እውነት ያሸንፋል። እንግዲህ ትክክለኛው መስመር አሸንፎ ማማው ላይ እንገናኝ ነው ብለው በመጨረሻ ግን ቀደም ብዬ እንደገለጽኩት እውነተኞች ታጋዮች በእውነተኛው አላማ ወደ እውነተኛው የትግል መስመር እየተሰበሰቡ ነው የሚገኙት። ስለዚህ እውነተኛ ታጋዮች የጀመራችሁትን የውስጥ ትግልና እውነት ፍለጋ አጠናክራችሁ ቀጥሉ። የጥቂት ግለሰቦችን እኮ ያላማ አበዛተን አንድነታችን መጥተን በዚህ ፋ እናደርጋለን። ይህን የምናደርገው በቅርቡ ይሆናል ብዬ አምናለሁ። በጥሩ ዜና መገናኘት ተስፋ አመሰግናለሁ።